በደንብ ስሙ። እንግዲህ ሴት እራሳችሁን ስሩ። ገንዘብ ግን የዓለም ቋንቋ ነው። ዝም ብለሽ ከጎጃም ተነስተሽ ህንድ ብትሄጂ ሁሉም ሴት ተርጓሚሽ ነው። ገንዘብ የዓለም ቋንቋ ነው። አራት ነጥብ። አይፎንሽን ትገዣለሽ፣ ፋንስ ሌስ ታዳስጊያለሽ፣ ትኬትሽን ትቆርጫለሽ። ዝም ብለሽ የሚነካቸው የሚጠብቀው የበቀሉ ልጅ ጥሩልኝ፣ የትያረጋሽን ጥሩልኝ የሚባል ነገር የለም፣ አያስፈልግሽም። ገንዘብ የዓለም ቋንቋ ነው። ትንሽ ብሄ የሚ ጠበቀቃቸው ስለዚህ እንዴት አይነት ሞራል ነው? አረብ ሀገር ተሰርቶ ጊፍት ለአይን ተስ አይደረግ። ደግሞ አንዳንድ ቀሽም ሰዎች አሉ። እኔኮ ሰው አይወጣልኝም እኔ እኮ ሰው ወዳለሁ ወረኛ ስለሆንሽ ነው። ማን ነው ወድሻጠ ሰው ካልወጣልሽ አንቺ ራስሽ ፎቶሽ አታውቂም። የት የዘራሽውን ነው የሚባለው ሰው ሰው ሰው ይወጣል ነው የሚባለው። ኮባ ጤነኛ አይደለም። በነገራችን ላይ አባባሉ እራሱ ኤርሚ፣ ጠዋት ምን አለ፣ እግዚአብሔር ታጥቦ ነው የሰራው የሚባል አባባል ጤነኛ አይደለም። ማንም ባልታጠመችው ሰራ አላለም። በቃ ልሞት እግዚአብሔር፣ ኤርሚ ቤት የነበራኝ ሰዎች ለሊት ላይ በሳቅ ነው የምትሞት። ምን ይላሉ አለ እግዚአብሔር በታጠበ እጅ እኮ ነው የሰራት እሷን። ከዛ አንዷ ደግሞ አለ አፍንጫ የላትም መነጽሯ፣ በገመድ ነው የሚቆመው አለ። አሁን እሷን ስናይ ምንድነው የምንለው? ወይኔ ለሊት ላይ ቤት ኖሮ በቃ ጌታ ሆይ እ ኤርሚ ቤት እኮ ወንጌል ብቻ አይደለም የምትመጣው። አሪፍ ፍሬሽ ነው የምታረጉት ጋይስ። በቃ የሆነ የመናፈሻ ቦታ ቁጭ ብላችሁ ሙዚቃ እንደመስማት ነው የሚሰብከው ወንጌል ነው። በጣም ህይወትን የሚቀይር ወንጌል ነው የሚሰብከው። በቃ ለበ- ለበራለት ሰዎች እየደም እክር በቃ በየመሀሉ የሚናገረው እራሱ እራሱ አይታወቀውም ሲናገር። በቃ ደግም ነበር እንግዲህ

ደፍጣጣ ሰማዕት የለም፣ እንደ እያልኩ ነበር እኔ እራሱ ብታይ እውነትም ሰማዕቶቹ እንዳለ ኦርቶዶክስ ጋ ያሉት አፍንጫቸው ቀጥቀጥቀጥ ያለ ነው። ይዘን እሱ ሲናገር የአርሴማ አፍንጫ ነው የመጣብ። በርባራን ብትሆን ቆንጆ ናት። እውነት ለመናገር ቆንጆ ቆንጆ ናቸው ወይ? ኧረ በቃ ትሞጃለሽ። እኔ ቆይ ኤርሚ ቤቱን ሲከፍት ከምንሰበስብበት አንድ ግሩፕ አዘጋጅላችሁና ሼር አደርግላችኋለሁ። በቃ ልክ እንደ ነገሮችን ሲያወራ ወንጌል እኮ እየሰበከ ነው። አንዷ ደግሞ የኦርቶዶክስ ነት ግጥም ገጠመች አለ። ልጇ ሞተባት ልጇ ሞተባት፣ ወይ ውረድ ወይ ፍረድ። አሁን ቤፈርድ የታበስ አሁን እጅ ሴትዮዋ

በቃ በጣም የጌሳኩ ስለነበረ ሪከርድ ማድረግቡላ አልቻልኩም። በ የእውነት ኮሜንት ለማድረግቡላ አንቺ የሚሉ የነበር በሰአቱ ግን በጣም ቆንጆ የመዝሙረ ዳዊት ክፍል አስተምሮናል። በጣም ብዙ ጥሩ ጥሩ ትምህርቶች እና የተማርነው ዛሬ እውነት ለመናገር ወደ ራስሽ እንድታይ የሚያደርጉ ትምህርቶች እና በየመሀሉ ግን ማሄጌ በቃ ሪካርዶ ኤርሚ ቤት ሞዴሬተሮች፣ ፕሊስ የኤርሚ ሪካርዶ ከወረደላችሁ ይሄን ክፍል ቆርጣችሁ ፖስት አድርጉት። ስሞት ስሞትላችሁ። ወይኔ ራሂል፣ በቃ ብትኖሪ ስሞች አለሽ ነበለሽ። አልቻልኩም። የእውነት በምን ምክንያት ነበር ታወስኩ። ሄዱዬ፣ እንዴት ነሽ? ደህና ነኝ። ምራቅነት እንዴት ነሽ?

ኮሜንት ላይ መጥተው ሲሆን እሱን ፖስት አደረግኩ እና ምርጦቹ ገንዘብ ሴቭ አድርጎ ገንዘብ፣ የዓለም ቋንቋ ነው። ገንዘብ መጠቀሚያ ነው መጠቀሚያ ነው። ኢሴንስ መጀመሪያም ተጠቀሙበት። ታዲያ እናንተ ራዱ በሆዳችሁ አታስቡ። በተለይ በተለይ ሴቶች በሆዳችሁ አታስቡ። በአእምሮ የሚያስብ ሰው ሁሌ ህልም አለው፣ ረአይ አለው፣ ዓላማ አለው። በነገራችሁ ላይ አንዳንድ ሰው ረአዩ ቤተሰቡን ማስተዳደር ነው። ቤተሰቡን፣ ልጁን፣ ባለቤቱን፣ እናቱን፣ አባቱን ይህም ራሱ ይል መቆም። አንዳንድ ሰው ደግሞ ራሱ ማስተዳደር ነው፣ በሁለት እግሩ መቆም ነው። አንዳንድ ሰዎች ደግሞ የወደፊት ህይወታቸውን አደጋ ላይ እንዳይወድቅ እንደ ኢንሹራንስ ይጠቀሙበታል። ጉልበት እየደከመ ሲሄድ እያረጀው ሲሄድ እያታመምኩ ሲሄድ ብለው መስከም ሰዎች አሉ። በቲክቶክ የተበተነ ገንዘብ ኬት ልታመጪው ነው? ሀብ ልታለቅሽ ነው? ቲክቶክ ላይ እኮ ታቃላችሁ። ጌመሮች እቁብ እንደሆነ የሚጣጣሉት ቤታ ለመማር መማር ለዛች ለጎረም ሰዋ እቁብ እኮ ነው የሚጣጣሉት። ሀምሳ አንበሳ የሰጠ ሰው ስልሳ አንበሳ ይመልሳል። አንዱ ጊፍት ነው፣ ሀምሳ ወዳ ነው ሁሉም ስራ አላቸው። ቲክቶክ ላይ እየተማሩ የሚሰሩ ሰዎች አሉ። ኦንላይን ይማራሉ፣ ኦንላይን ይሰራሉ። ኢቨን ጌም ራሱ ለነሱ ሶስተኛ ስራቸው ነው። አንቺ አንድ ስራሽን ማዳም ብርጭቆ ተሰበረ አልተሰበረ፣ ጭዎችብኝ አልሸዎችብኝ፣ እንቅልፍታኝ አልተኛ ሽን ጠብ አድርገሽ እየተወለጋገድሽ ከአንደኛው ፍሎር ሁለተኛው ፍሎር ላይ ገንዘቡ ሲመጣ እንደ ጥላት ገንዘብ ብትን ብትን ማለት ራስን መጥላት ነው፣ ለኔ ራስን መጥላት ነው። በመቶ ብር ሶስት ጃባ ገዝተሽ ጊፍት ትሰጃለሽ። በጣም ኩንም የሰፍረ ቆዳሽን ተንከባከቢ። ወገብሽን ተንከባከቢ። ኤሌክትሪክ ማሳጆች ግዢ፣ የጃፓን፣ የቻይና፣ የታይዋን፣ የእንግሊዝ። አጥንትሽ እንዳይጎዳ ቫይታሚን ግዢ። የፀሐይ እጥረት አለብሽ። ይህን ያህል ገንዘብ ኢንቨስት ካደረግሽ አማዞን ላይ መድሃኒትሽን አዘሽ፣ ጠዋት ጠዋት ቫይታሚንሽን ወጭ መጽሐፍቶቹን አንብቢ። በክፍያ የሚነበቡ መጽሐፍቶች አሉ። እኔኩ በጣም ሆነ ብደንግ፣ እንደዛ አጅሽ የቡና ገበሬ እስኪመስል ድረስ ቆለሙ ተቀይረው። ጌታ ሆይ በእውነት ሬድት አይነት ሰዎች በመሬት መንቀጥቀጥ ካልጠፉ ሰላም የምናገኝ ሁሉ አይመስለኝም። ደግሞ እየመጡ ያለቅሱብሻል፣ ቪዲዮ እየሰሩ ሰው አይወጣልኝም። ሰው የሚወጣው ሰው ስቶኝ ነው መጽሐፍ ቅዱስ ምስል ነገር ልጅ ወይ ሰው ነው የሚለው። ሰው የሚወጣላችሁ ሰው ስትሆኑ ነው። ጓደኛ የሚወጣላችሁ ጓደኛ ስትሆኑ ነው። ቤተሰብ የሚወጣላችሁ ቤተሰብ ስትሆኑ ነው። ገንዘብ ገንዘብ ካወጣሽ ገንዘብ ነው የምታጭው። ገንዘብ ከተሰጠሽ ገንዘብ ነው የምታገኙ። ቫሊዋችሁ ማወቅ አለባችሁ። ያንዳንዱ ነገር በምን መንገድ እንደሚገኝ ማወቅ አለባችሁ። ስለዚህ ሰው እንዲወጣለት የሚፈልግ ሰው ጥሩ ጓደኛ፣ ጥሩ ቤተሰብ ነው የሚሆነው ጓደኛ እንዲወጣለት የሚፈልግ ሰው ጥሩ ጓደኛ፣ የጓደኝነት ቀልዶች፣ የጓደኝነት ቁም ነገር፣ የጓደኝነት ሀሳቦች። አንዳንድ ሰው ጓደኛችሁ ነው፣ ከዛ ለ ከትክክለኛው ጊዜ ሲመጣ በጣም ከሚያስገርሙኝ ጓደኛሞች የእናንተም ጓደኛ ናቸው፣ የጠላላቶቻቸውም ጓደኛሞች ናቸው። ከዛስ መሀል ላይ መሀል ላይ ቁጭ ይሉና ኮምፒር ያደርጋሉ ማንም የሚያዋጣኝ ማንም ያተርፈ ምናምን ነገር ብለው ጠንካራ ወደሆነው ሰው ጓደኛ ይሆናሉ። ያኔ ሰው ያወጣልኝ ምምትሉት እንደዚ የሚባል የሰው አወጣጥ የለም ኖሮም አያውቅም። ሰው በዘኔታ ሊመርጣችሁ አይችልም። በጥንካሪያቸው ነው ሰው ሊመርጣቸው የሚችሉ። በብቃት ነው ሰው ሊመርጣችሁ የሚችሉ ሚዲያ ከምንም በላይ ሶሻል ሚዲያ ደግሞ አልጎሪዝሙ ራሱ እንደዚህ ነው። ሲስተሙ ስግጥ ለበረከተ ስግጥ ለጓደኝነቴ ነው። አስቡበት። ደሞዝ ያላችሁ ሰዎች ደሞዙ እናንተ ናችሁ። እድሜያችሁ አለ፣ ህልማችሁ አለ፣ ባህሪያችሁ አለ፣ ታሪካችሁ አለ፣ ጊዜያችሁ አለ። ጊዜ ሁሌ ለሴት ልጅ ሲሆን ከእድሜዎች ላይ ነው የሚቆጥረው ኦንላይን ሁለት ስልክ ካለሽ፣ አንደኛው ስልክ ኦንላይን ቢዝነስ ነው መሰረት ያለበት። በአንዱ አንዱ ቤት እያወራሽ፣ በአንዱ አንዱ ቤት ኮሜንት አተጻፊ ደንጎሪት፣ በአንዱ አንዱ ቤት ገስት ናቸው፣ በአንዱ አንዱ ቤት ሪከርድ ያደርጋሉ። ስራ ፈ የቀለድሽ ነው። ቋሚ ደግሞ እስካለሽ እሺ፣ ስንትን ያለሽ ነው ጥያቄው። እንዲህ አድርገሽ ራሱ ሪካርድ ካደረግሽ የቲክቶክ ፎሎሮሽ ቋሚ ኢሜይል ያለው መሆን አለበት። የተስተካከለ ኢሜይል በተስተካከለ አካውንት ከፍተሽ ነው እንዲህ እንኳን አይነት ሪካርድ የሚያደርግ ሰው እንደዚ አይነት ሶሻል ሚዲያ የሚጠቀም ሰው ሁሌ አካውንታችሁ ለወሬ እንደምከፍቱት አይደለም። የቢዝነስ አካውንት የሚከፈተው የራሱ አከፋፈት አለም። ከዛ ፎሎሪስ ሲያድግ ወደ ቢዝነስ አካውንት ትቀይራለሽ፣ ገንዘብ ታገኝበታለሽ ካስፈለገ ደግሞ አካውንቱን ተሸጫዋለሽ። እንዴት አድርገን ነው የምንሰራው? ስለዚህ ወይዘሪት ደንጓሪት እና ወዛዝርት ደነቁርቶች ፕሊስ ፕሊስ ፕሊስ እራሳችሁን ውደዱ። በአእምሯችሁ አስቡ። እኔ ማን ነኝ? ምንድን ነው የምፈልገው? በሉ በጣም ነው የሚያስቁኝ፣ እንዲህ መከራ አይተው እየሰሩ ገንዘብ ይሄዳል ይመጣል። ገንዘብ አይሄድም አይመጣም። አንቺ ነሽ የምትሄጂው፣ አንቺ ነሽ የምትመጪው። ገንዘብ የት ተገናኝተሽ ታውቂያለሽ? ወቅት ሲያረጋኝተሽ ታውቂያለሽ? ከጎጃም ተነስቶ ዱባይ የሄደው ገንዘብ ነው ወይስ አንቺ ነሽ የሄድሽው? ገንዘብ የሚሄድ የሚመጣ ቢሆን ኖሮ እኔ ከኢትዮጵያ ሩቅ ምስራቅ ሄዳለሁ። ፈጣሪ ትግስትስ ኮ ኤርሚ እግዜር እጁን ታጥቦ የሰራው እግዜር እጁን ታጥቦ ያልሰራው እንዳለው እኮ ነው የሆነው። አባባላችሁን ቀይሩ። ከጎጃም ዱባይ፣ ከጎጃም ሳውዲ አረቢያ ቀሚሳቸውን ቋጥረው እን በብሌን እኮ ሜዳ አንድ ነገር ነው። ውሃ ለውሃ የሄዱ ሰዎች እኮ አሉ። ውሃ ለውሃ እየተንከባለሉ አሸዋ ለአሸዋ እየተንከባለሉ ሄዱ ሰዎች አሉ። ምሳ ስለገባ ነው ስማቸውን ማንጠራው እንጂ፣ እንደ ድሮ ቢሆን ስማቸውን እየጠራ ነበር። ምን ሄድባቸው ቡርጅ ከሊፋን ሲያዊ ሄማ ገብርኤል እና ሚካኤል ናቸው አቆሙትም ይሉ ሳውዲ አረቢያ እኮ እነዚ ሀብታሞች ሀር ለብሰው ሳይዋቸው ዊ ኔፍሌሞች ናቸው እነዚህማ እነዚህማ ከመሬት አይደሉም። እነዚህማ ከሰማይ የወደቁ ናቸው። ዲያመለው ህዚህ ሀገር አስፋልቱ ምን እንዳየው ብታ እንደውነጃት ያለበሱ ለምደዋል። እዛ ስዕል አድኖ ላይ እንደዚህ አፍንጫቸው ግትር ግትር ግትር ያሉ ጸጉረ ረጅሞች። እንዲህ ብለሽ ሄደሽ ገንዘብ ይሄዳል፣ ገንዘብ ይመጣል አይባልም። አንችነሽ የምትሄጂ አንችነሽ የምትመጭ ጸንተሻን፣ እያንዳንድ ለመስጊድም ለቤተ ክርስቲያንም ለቸርችም ገንዘብ የሚወጣው በሊሚት ነው። አስር ያለው አንዱ አይደለም እስከ አስር አንድ ነው የምሰጡት፣ አይደለ ለእግዚአብሔር አስራት። አስር ብር ካለሽ ሁለት ብር ስጭስ መምሩ አይችሉም። አይ ለፓስተሩ የትራንስፖርት ፓስተሩ ደሞዝ የለውም። እንደ ቋሚ ደሞዝ የለው ቤተ ክርስቲያን አከፍለውም። ቤተ ክርስቲያን ነው ዲያቆኑ ቤተክርስቲያን አትከፍለውም። ውስታዙ አይከፈለውም ይከፈለዋል ከዛ ወደ የሚሰጭው አሽቃባጭነት ነው። በእግዚአብሔር መንግስት አይዛፍም። የሙሉ ጊዜ አገልግሎቱ ከሆነ ኤክስትራ የሚሰራ የሚደክም ከሆነ ለድካሙ ብለህ ከሆነ የሚሰጭው ኬሽ ባልመልሹ በጥቁር መኪና ለሚሄድ ሰው በአካውንት ገንዘብ እንደሚያስገባ ሰው በሁሉ የሚያስብ ሰው የለም። እንዲ አባ ዮሐንስ ሀብታም የሆኑት በማን ነው? እስራኤል የሆነ ሀብታም የሆነው በማን ነው? በጣም ኮን የሚገርመኝ እዩ ጩፋማ ጭራሽ እለያቸው ላይ አንዳንድ ጊዜ እንደ እንደ ማን ያዘዋል እሸቱ ያደርገዋል፣ ታውቃለህ፣ ያቅራራባቸዋል እለያቸው ላይ። እንደ እኔ እኮ እዩ ጩፋ ፋራ ኬክ አይ ብላ ያስባል። ውሃ ላይ ሀይላንድ ሲወረውር ነው። ኢማጅን እንዴት አይነት መሀይም ያደለው ወደ ባህር ምግብ ነው የሚወረውረው፣ ለአሳዎች። ይሄን እኮ ፊልም ላይ ምግብ ወደ ላይ ሲበትኑ ለወፎች አይቶ ይሆናል እኮ የጠጣውን ሀይላንድ ወደ ባህር የወረወረው። ዱብ ዱብ ብሎ ስፖርት ሰርቶ ምናምን ምናምን ውሃ ጠጣ፣ ውሃውን ወደ ሀይላንዱ ነ ወደ ባህሩ ወረወረው። ከዛ ደግሞ አሳ ቤት ሄዶ አሳ ሊበላ ይሆናል። አሁን ለእንደዚህ አይነት ሰውዬ ቸርች ገንዘብን አይሰጥም። ኢትዮጵያ ካሉ ሰዎች ኢትዮጵያ ያሉ የእኔ ቤቶች ሀብታም ናቸው። ስለ ማርያም አንድ ብር ስለ ገብርኤል አንድ ብር ስለ መድኃኔዓለም አንድ ብር ስለ አዌ አንድ ብር አርባ አራቱም አርባ አራት ብር ይሰጣሉ በቀን አንድ ሰው። ከዛ በድፍን ኢትዮጵያ ያለ ለማኝ አባዙት ሰውየው ራሱ